እንግዲህ ዛሬ አዲስ ቪዲዮ ፊት ብለናል፣ ማለት ነው የመጣ ያለበት ምን ይመስላል፣ በመልካም ነገር የሰራ እንዲህ ሰው እንደው እኔ የምለው ማለት ነው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ተበረታችሁ ማለት ነው። ሐቂቀቱ ወለህ ማለት ነው በቶዮታና በኪያ እናት ነው ማለት ነው። የኪያ እናት እንግዲህ ያው ይዲ ያለባቸው እየተባለ እስካሁን ድረስ ብዙ ነገሮችን አልፏል ማለት ነው። ኪያ ውስጥ ተገድ የሚያውቁት ታሪክ የለም። የእኛውም ልጅ የሁሉ ሙሲባ የሁሉም ነገር ሲንትን ሲል የሚያውቁት ነገር የላቸውም ማለት ነው። ላኪን ግን ዛሬ እውነታው ላይ ሲደርሱ ያኔ እቶ የላይ አፍጠጠዋል ማለት ነው። ምክንያቱም የተናደው ተቃጥለው ነው የተቃጠሉ ቤት ተተናደዱ በምን ይመስላችኋለ። ታንድ ጊዜም ሁለት ጊዜ አጣቋቸው ና በልጆቻቸው ስለመጡባቸው ለንብረት ብለው የአባት ልጅ ይህን ስራ ጆሮ ነው ብለዋል ና በገንዘብ በኩል የሁላም ነገር መጣ ማለት ነው። ሲጀመር እንግዲህ ያው ሁሉንም ነገር ተናግረዋል። አባቴ በታመመ ሰዓት እኔ ነኝ ታላይተታይ ብዬ አገላብጬ አይቼ መከራዬን አይቼ ያስታመምኩት አስታመሜ አባቴን የቀበርኩት ብሏል፣ የኪያ ናት ማለት ነው። እነዛኞቹ ደግሞ እያውደለደሉ ነበረ ማለት ነው። ግን ይሄ ሁላም ሆኖ እህቶቼን እህቴን ወንድሞቼን። እፍና ድርጌ እኔ እየተንከራተትኩኝ ጎዳና ላይ ሁሉ ወጥቼ ለእህቶቼ ለእህቴ ለወንድሜ የእነሱ ልጆች እንደንከራተቱ ብዬ ቤት የለቅቄ እንደነሱ እንዲዛ ድርጌ ያለሁ እና ምን በድያቸውን የምናርጊያቸው ነው። በመጀመሪያ ላግኛቸው ላግኛቸው እያሉ ነው ያሉት ማለት እያናት አሁን እንግዲህ ይህ ሁላ ዛቻ ምናምን ማስፈራሪያ እየደረሰበት ነው ቶዬ ላይ ማለት ነው። ምክንያቱም እነሱ ተቃጥለው ነው እነሱ ድሞ ተኋላ ምን ያህል እንትን እንደገባበትና እና እንዴት እንደሆነ አልገባቸውም አላወቁትም ማለት ነው። እና ይሄ ሁሉ ምን ይመስላችኋል? ይሄ በኪያናት አልፈርድ ምን ማለት ነው። ምክንያቱም ማልፈርድበት ምን ይመስላችኋል? በቃ ተናደዋል። ሳይበቀሉ ስለቀረ ስለቀሩ በላቸው ላይ ያኔ በቁማቸው ነው የተጫወቱባት። በቁማቸው ነው የተጫወቱባቸው ማለት ነው። ይህዝክን ያክል ያአንድ ሰው ልጅ ይህን ያክል እንደዝህ መድረግ በጣም አግባብ አይደለም። አሁንም ደሞ አቡሽ ያለበት ሁኔታ በጣም ከባድ ነው፣ ያለበት ሁኔታ ማንም፣ ምክንያቱም እናቱ ጋር አቡ ጋር መገናኘቱ ብቻ ሳይሆን አቡሽን የሚከታተሉ ብዙ ሰዎች አሉ። አሁንም አላቆሙም ማለት ነው እየተከታተሉት ነው። ስለዚህ ለአቡሽ ቀርቶ አይደለም ለእናቲቱ፣ የሚያሰጋ ለእናኗር፣ ለቶፋ፣ ለዮና፣ ለሁሉም የሚያሰጋ ነው ማለት ነው። ምክንያቱም እዚህ ላይ ይህንልሽ ህይወቱን ሊያተርፎት የቻሉት ወይም ደግሞ ብዙ ሁላንትን ያሉት ስንት ነገር ጣሀው ዝናቡ ውርጅብኝ ወርዶባቸው ብዙ ነገሮችን አሳልፈው ነው ማለት ነው። እና በጣም ከባድ ነው። ላኪን ግን ዛሬ እሳቸው ምንድን እያሉ ና ያሉት የኪያ እናት ላገኛቸው ነው የሚሉት። እንግዲህ ሲያገኙ ደግሞ እንግዲህ ወይ በቧንብ ሊያነዱባቸው ነው ወይ ደግሞ እንግዲህ በሽጉጥ ሊመቱ ነው ወይ ደግሞ አይታወቅም። እንግዲህ አላሁ አለም ዞሮ የሚያረጉትን ግን ያኔ እየተቃጠሉትን መወጫ ስላጡና መብረድ እንትን ስላላላቸው ነው። ምክንያቱም እናትና ደግሞ አንድ ላይ ሲቀመጡ እያደር እያደር እያደር ሲያወሩ እያንዳንዱ ነገር እናትና ልጃው ሲገናኝ ብዙ ነገሮችን ይወራል። ኪያም ጋ ሲገናኙ ተሰማችው አይቀርናት እንግዲህ ተረጋግተ ያለውን ነገር እያዳመጠች ተወቀበመበ በማለት

ያን ያን እንትን ሲሉት እንግዲህ ሁሉም ባንድ ሆኖ ጠቅለልቦ እንትን ሲል ይሄን የሚያደርገው ምንም የተውጭ የመጣ ባዲያ ጥላት ነው እንጂ ግዝም የራስ ያባት ልጅ የዝክኝ ያክል ጥላት አይሆንም ማለት ነው። ይህን ያክል ና ይህን ያክል ርቀት፣ ይህን ያክል ጉርጓዲ አይቆፈርም ነበር ለህት። እሷ ግን በመልካምነቷ ነው። መልካም ይዋህ ስለሆነ ሰው ልጆቿን እጇ ልታገኘ ቻለችው እንጂ እንደነሱ ከፋት ኑሮ፣ እንደነሱ መጥፎ ሲያትዩ ወጥቶ ኑሮ አቂቃተን እንኳን ሁለት ልጅ ሙሉ ቀርቶ አይደለም አንድም ልጅ አታገኙም ነበር ማለት ነው። ሴትየዋ ላኪን ግን መልካምነቷ በመልካምነቷ አላህ ሱብሃነሁ ወተዓላ እሱ ጠብቋት ልጆቿን እጇ ጨምሮላታል ማለት ነው። ብቻ በጣም የሚያሳዝን ሁኔታ በጣም የሚከብድ ነው። ምክንያቱም ይሄ ነገር ለሰሚ እንኳን አይደለም ላደራጊው ቀርቶ አይደለም ለሰሚው እራሱ በጣም ይከብዳል ማለት ነው። እህታቸው እንደዛ አደረጉ ይመስላል። በጣም ከባድ ነው። ለእንደዛ አይነቱ ነው ያኔ አንድ ቦታ ወልዶ ልጅን ማሳደግ አንድ ቦታ አንድ ቦታ ወልዱ ከአንድ ቦታ መውለድ ነው ልጆችን አንድ ማድረግ ያለው የሚባለው እና ከሌላ ቦታ መውለዱ ከሌላ ቦታ እንድ ማለቱ አግባብ አይደለም፣ የሚባለው አንዳንድ ጊዜ የምናወራውም እውነታ እውነት አለው ማለት ነው። ይህ ሁላ እንግዲህ እነዚያ ኞቹት አንድ እናት አንድ ያባት ስለሆኑ እችኛቱ ዲሞ ለነሱ በአንድ በኩል ስላልገባችላቸውን ይህ ሁላ ሊደርስባት ይቻለው ማለት ነው ና ብቻ ከባድ ነው ብላችኋለሁ፣ ጓደኞች አላት እንደዛለ፣ ሙሲባ ይጣብቀን። በጣም ያሳዝናል በአሁኑ ሰዓት እና ደግሞ ዛሬ ሴትዮዋ እንዲዙ ኩና ማየት በጣም የሚከብድ ነው ማለት ነው። ምክንያቱም አላረፉም ልጆች እንዲዛ አድርገው፣ ይህ ማለት ንዴቱ ብስጭቱ፣ ብዙ ብዙ ረችን ስላሉ ነዛንእነዛ እነዛ ነገሮች ያናድድ ያሉ ማለት ነው። በጣም የሚያበሳጫሉ ያበሳጫሉ። ምክንያቱም እንደዚህ ይሄ ትምህርት እንደዛ አርጎ ጫን ድዶ መያዝ አስፈላጊ አይደለም። ጥላት አይደለች። የሰው በፍቅር ያለን ነገር ስጨም እንደዛ አድርጊልን ቢለው በደምብ ታረግላቸዋለች ማለት ነው። ታረግላቸው ታረግላቸው ማለት ታረግላቸው ምክንያቱም ገንዘብ እና ሰው አንድ አይደለም። ገንዘብ እኮ ሲጠፋ ይጠፋል፣ ሁሉ ሲመጣም ይመጣል። የሰው ልጅ ግን አንድ ጊዜ ከጠፋ መመለስ አይችልም፣ መመለስም አይቻልም። የሰው ልጅ በገንዘብ ማግኘት አይቻልም። እና እነሱ አሁን እያሰቡ ያሉት ምንድን ነው? ጭንቅላታቸው ውስጥ ያለው የአባታችንን ንብረት ያኔ እሷ እንደዚያ ለእሷ ሰጥቶ ለእሷ እንደዚያ አድርጎ እንዲያድርጎ ነው የሚለው አስለን ሲጀመር እንግዲህ ከበፊቱ ኪያ አያት ጋር ከእናቷ እናት ጋር ያፈራው ንብረት ሊሆን ይቻ ከእነሱ እናት ጋር ያፈራው ላይ ኖር ይችላል ላይሆን ይችላል። እና አይገባቸውም ብሎ ባትም ትም ሊያዞርላት ይችላለ ኪያ እናት ማለት ነው። እና እንደዚያም ስለሆነ እነሱ ግን በደራ ነው ማለት ነው እንደዚህ ምትን የሚለው ና ሙሲባን እንደዚህ አይነቱ በጣም ይከብድ ያለ ያለንበት ሁኔታ የዝክን ያክል ርቀት መሄድ የአግባብ አይደለም፣ አላህም የሚወድ አይደለም እየተሰራ ያለው ማለት ነው። እና በአሁኑ ሰዓት ያለንበት ከገንዘብ ይልቅ ከሰው ይልቅ ገንዘብን

አላኳሽ ጫር እያደረገ ክብርት ለኩስ ሴትዮዋ ናት ማለት ነው። እንግዲህ ይህን ስትሰማ ሰማ ደሞ ሴትዮዋ እንግዲህ ሁሉ ስትሰማ ሴትዬቱ ኢትዩብ ላይ ልትገባ ትችላለች። ይችላል ማለት ኢትዩብ ላይ ገብታ መመርከት ትችላለች ያለውን ነገር ማለት ነው። ሁሉንም ነገር እያንዳንዱ አንዳንድ ጊዜኛ ልክና ደራ ነገሮችን ሲይዘን ምንገባበት ነገር ይኖራል። ና ፊት ማ ንፈልገውም በኋላ የሆነ ነገር ችግር ተፈጥሮ ሆኑ በእኛ ጉዳይ እንትን ብኖ ስናየው እኛ እንደገና ቆጭቶን ወደ ዩቱብ የሚሄዱ ሰዎች ወይም ደግሞ ሄዱ ባዛግበር የሚያጣሩ አሉ አሉ ማለት ነው። ስለዚህ አሁንም ይህቺ እያናት ነገራቶቹ ታለፉ በኋላ ቀጥታ እንትን ብላ ነው ማለት ነው።